ግናባነደስ ያደረገው ቢኒ በህይወት ከመኖሩ ውጪ እኮ በጣም ተጎድቷል። ቆይ ማነው በቢኒ ስልክ ፎቶና ቴክስቱን የላክልሽ? ወንድሜ ምን እያልክ ነው? በዚህ ሰዓት የእሱ በሕይወት መኖርና ለመኖር ነው እንጂ ማን ላከው ማን ላከው የሚያሳስበኝ ይመስላል? እንደ ማንም ይሁን እኔ ይሄን ያደረገው ከን ወንድሜ ቢንያምን ነው። ከአንተ ውጭ ማንም አይረዳውም። እባክህን እርዳው ወንድሜ። አንቺ ባትይኝስ እኔ ዝም ብዬ የምቀመጥ ነው ይመስልሽ? ይህን ማን እንዳደረገ ደርስበታል እና ቢኒ ይዤልሽ እመጣለሁ። አንቺ እንዳትጨነቅሽ። ቢኒያን አልሞተም። በዛ አይነት ደረጃ ለጽ ልኮላታን ማለት ነው። በሚያሳዝን ሁኔታ እሷ ግን ለቅሶና ደስታም እየተጨመረበት ስታነባም ስትስቅም ነበረ የነበረች ሰላም ጤና ይስጠልን። ውድና የተከበራችሁ የሳናላችን ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን ከእኛ ጋ ሰላም ነው። ከእናንተም ጋር ሰላም እግዚአብሔር ይብዛላችሁ። መንገድን መግቢያ ቪዲዮ ላይ እንዳያችሁት ጽ በጣም ተጨንቃ በቃ ሙቷል ብላ ከቆሻሻ ቦታ ትናን ክፍል ሰባ ስምንት ላይ እያነበረ ሰባ ዘጠኝ ላይ ስናየ ነበር ነው እሷ ተስፋ ቁጣለይ በሕይወት እንደሌለ ነበረ ከቤዚ ጋራ ፍለጋ ገብታ ከቡት በሚቃያየች የነበረችው ከቆሻሻ ቦታ ሁሉ ጥለውት ነው ገለው ብላ ልቤ እንደሞተ ነው፣ በህይወት እንዳለ አይነግረኝም። በቃ እሱ እንደሌለ ነው እያለች ነበረ። በጭንቀትና በጸጸት ላይ የነበረችው እኔ ነኝ ለዚህ ሁሉ ያደረኩት እያለች ስትጸጸት፣ ራሷን ስትወቅስ፣ ራሷን በቃ አልሆነ ቦታ ስትጨምር ነበር። ዛሬ ደግሞ እንግዲህ አቤል በዛ በስቃይ ውስጥ አድርጎት ቤኔን ሲያሰቃየው ለምን ህያፌትን አሳሰርክ? ሁለተኛ ደግሞ ቤዝእ ማን ነው? እሷንማ ፈቅራትን ጼን አንተ እንዴት እንትን አልክ? እያለ ሲያሰቃየው ነበር። ግን በሞትና በጭንቀት መካከል ሆኖ እንኳን ቢኒ ብገለውን ግደለኝ አንተን መጀመሪያ የምገልህ አንተን ነው እያለው፣ በዛ ውስጥ እንኳን ሆኖ ጀግንነቱን ሲናገር ነበረ። እንግዲህ ሀቤል ባለማስቲካውም ማስቲካውን እያኘከ እሱን ለመጉዳት እየሳቀ ነበረ ያለው። ሁለተኛ እንግዲህ ይሄው ክፈት ስልክህን ለቤተሰቦችህ ሞቷል ብለን ነገር ነው። ስለዚህ በህይወት እንዳለህ ይህን ነገራቸው ፋክቶሩን የስልክ ኮድህን ክፈት በማለት ቢኒን እያስጨነቀ፣ ቢኒን ግን ጭራሽ በዛ ውስጥ እንኳን ሆኖ ወንድ ልጅ ቆረጠ እንዳ እያለ ሲናገረው ነበረ። ያንን ፎቶ ቪዲዮ ቀርጾ ግን ለቤተሰብ ሳይሆን እየላከው ለፂ ነበረ። ፂም ቁጭ እንዳለ ቢኒም ሁላቸውም በቤት ውስጥ እንዳሉ ጥያቄ ውስጥ ነበሩ። ራሳቸውን በቃ የትናገኝ እናገኝ ቢኒን እያሉ በራሳቸው በሀዘን ተውጠው ነበረ። ነገር ግን እየተላከላት ሚሴጅ ወደ ፂ ነበር። ፂ ስልኳን ሚሴጅ ሲገባ ስታይ በመክፈት ስልኳን ማመን አቃታት። እንድባየች ጊዜ ደነገጠች። ተነስታ የምትይዘው እየምትጨብጠው የምትጨብጠው አጣች። ሁለተኛን ነገር ስታይ በቃ ምንድን ነው እያሉ እነሱ ራሱ ያመማት መሰላቸው። ሳቅና ለቅሶ ነበር እያቀላቀለች ስታይ የነበረው። ያን ሰዓት እንግዲህ ወንድም የቤኒ በህይወት አለ እያለች ለወንድሟም ለቤዜም ሲነግሯት ደነገጡ እነሱም ከዛም በኋላ ያቅፋ ይመስላል ስልኩን ቀምቶ ናታንም ሲያይ ቢኒ በጭንቅና በዛ ውስጥ እንደዛ ሆኖ ነው የሚያየው። ነዚህ ጊዜ እንዲህ ብዮታለ እያለ ይሳ ቀላቶ ብሎ በኋላ ላይ ግን ተናደደና ይሄን ነገር ማን ነው ያደረገው? ማን ሊሆን ይችላል? ይሄን እንደርስበታለሁ። ማን ነው ወደ ስልክሽ ሚሴጁን የላከው? እያለ ጺን ሲጠይቃት ነበረ። ጺን ደግሞ አሁን ማን የላከው ነው ማን ነው ያለው ብለን ነው መጠየቅ ያለብን። ስለዚህ በህይወት ስለኖረ ነው የሚያስደስተን እያለ ስትናገር ነበር። ሁለተኛም ሁለተኛ ደግሞ እንግዲህ ፂም ሁሉን ነገር ለአቤ ለማን ነው ለ ዳጊ ደውላ ተነግረዋለ፣ ቢኒ በህይወት አለ በማለት ታስረደዋለች። እሱን ግን ማመን አቅቶታል። እኔን ነገር ማጨራሽ አላለ መተሽ ትቻት እንዳልመጣ፣ እናቴም እንደዛው እንድታመመች ናት፣ ብቻዬን አብሯት ሰው የለም በማለት ይነግራታል። ጺም ደግሞ በቃ እመጣለሁኝ፣ ችግር የለውም በማለት ደስተኛም ሆናለች። እሱ ሳይሞት ስላገኘችው ሁለተኛ እሷን ጺም እንግዲህ ያን ነገር ወደ እነሱ ቤት በመሄድ ዳጊን ታገኘዋለች። ዳጊም ስታገኙ ዳጊ ሁሉንም ነገር እንደዚህ ነው ብላ እንትን ስትል በያይ ሁሉንም ሲጠይቃት እንዴት እያለ ሲነግራት እሷም ደግሞ ምንም እንትን ልትል አልቻለችም። ሁለተኛ እንግዲህ እሷም መልሶ ሲልክባት ወደ አቤላ ጋ ነው የሄደችው። ነው የላገኝሽ በህይወት ቢኒን እንድቆየልሽ ከፈለግሽ ማገኘት አለብሽ የሚል ሚሴጅ ነበር። ሚሴጇን አንብባ ቀጥታ ወደ እሱ ጋር ነበር የሄደችው። እሱ ጋር ስትሄድ እንግዲህ እንዴት እገልሃለሁ እንዴት እንደስታደርጋለ በማለት ነበረ እሱ ላይ ስጮህበት የነበረው። እሱም ግን ቢላዋውን ይዞ የሚያስፈራራበትን ሲናገራን ነበር። የሆነ አንድ ቃል ግቢ ብሎ ሲያስ እንትን ሲላት ነበር። እሷም ግን እሺ ምንም ነገር ይሆናለሁ እገባለሁ ብላ እሱን በህይወት እንድቆየልሽ ከፈለግሽ እኔንም ምልሽ ማድረግ አለብሽም እንግዲህ እያላት እሷም እሺ አለች። ከዛ ተስማሙ። ሁለተኛ እየሄደች ሳለ ኤፉዬ ትደውልላት አለች። ኤፉዬ በመደወሏ ጊዜ ላግኝ ስትላት እኔ አሁን ውጭ ላይ ነኝ፣ የሆነ ቦታ እንገናኝ ስትላት አይ ቤቱም ስለናፈቀኝ እቤት ውስጥ መገናኘት ነው የምፈልገው ትላታለች ኤፉዬም እሺ ካልሽ በማለት ጠያቂዋን ትቀበላታለች ቤ ማለት ነው እሺ በቃ ብላ ታስረዳታለች ፊትሽ ግን እኮ ምንም አልሆነ ምን ሆነሽ ነው ፊትሽንም ስትላት ኤፉዬ ጋ ሲገናኙ ኤፉንም አይ አይ ቢኒ እኮ በህይወት አለ ብላ ስትነግራት እንኳንም በህይወት ኖረ እንኳንም በህይወት ኖረ በማለት ኤፍዬም ትደሰታለች። የዚህ ጊዜ ስልኳ ሲጠራ ይሄ ፂ ስልክ ውጭ በረንዳ ወታ እያወራይ ሳለ እንግዲህ ኤፍራታ የመጣችበት ዋው፣ ይሄን ድራማ የወደድኩ መጣሁ ኤፍዬ የመጣችበት ሁኔታ ይሄ አይታችሁ ከሆነ የእንትናን ጸጉር ይዛ ነው ይሄ ያፌትን ጸጉር ያፌትን ጸጉር ይዛ ሁለተኛ የናታን ነገር ነው የፈለገችው። ምክንያቱም ያንን ምርመራ ማድረግ ትፈልጋለች። ምርመራ ከተደረገ በኋላ እንግዲህ ያ በጸጉር ስለሚታወቅ እንግዲህ ዲኤንኤ ስሰጥ ነው ያንን ዲኤንኤ ስሰጥ ወንድም መሆኑን ስታቅ እንግዲህ ወንድሙ እንደሆነ ነው እንግዲህ ያኔ ሰክሮ ሲያወራ የነበረው ያፌትን እናታን ደግሞ አያውቅም። እንግዲህ ያንን ወስዳ እንግዲህ ወንድም አማች ናቸው ብለው ከነገሯት ያለውን ነገር እንትን ትላለች ማለት ነው። እና እንግዲህ አሁን ላይ ያለው ነገር ይሄ ነው። እንግዲህ በቀጣይ ክፍል ደግሞ ምንድን ነው የሚሆነው? ያ ሁላችሁም እንግዲህ ቢኒ በመኖሩ ደስ ብሏቸዋል ማለት ነው። ሁለተኛ እንግዲህ ወደ ያፌት ናታን ስንመጣ ናታን ደግሞ ያች ሴትዮዋ ደውላ እንዳገኝህ ስትለው ደስ ብሎት እሺ ማለት እሺ ይላትና ስራውንም እንድትገባ ብዬ ነው ብላ ትለዋለች፣ እሺ በማለት ይቀበላታል። ብቻ ጥሩ ክፍያ ይኑረው ምንም ይሁን እሰራለሁ የሚል መልስ ነበረ ይሰጣል። ከዛ ዘንጦ ነበር የወጣውና እሱም ደግሞ ናታን በቃ ልብሴን ቀይሬ መሄድ አለብኝ፣ እንደዚህ ዘንጭማ መሄድ አለብኝም በማለት ራሱ ራሱን እንደዛ አድርጎ ወደ ሴትዮዋ ቤት ሄዷል ማለት ነው። ወደ ቤት ወደዛ ሊሄድ ሲል ልብሱን ቀይሮ ሊቀይሮ ወደ ቤቱ ተመልሷል ማለት ነው። ሁለተኛ እንግዲህ ይሄ ቤዚ የቤዚ አዲሱ ፍቅረኛዋ ወደ ቤት ላግኝሽ፣ በጣም ደብሮኛል ቢሮ ስራም እዚህም ቤት ውስጤ በቃ ሰላማዊ አጥቷል ሲላል፣ ቤዚም ደግሞ እኛም ጋር እኮ ለዝን ነው ይቅርታ እኔ እንትን ያላርጉ ልስትለው፣ እሱም አያውቃለሁኝ ችግር የለም እረዳሻለሁ፣ በቃ እኔ ልምጣቤት ስላል፣ እሺ በቃ ና ቶሎ በማለት ትፈቅድለታለች። እሷም እሱም እንግዲህ ይመጣል። ሲመጣ እንግዲህ ተዋናይሉ ቤት ምን ነው እግር አበዛ የሚል መልስ ትሰጠዋለች። አለች ለሰው መልስ ስትሰጠው ማለት እንደዚህ ስትል ሰሞኑን ደግሞ እግር ማበዛ አይ ለዛ ሳይሆን መንቀሳቀስ እኮ ጥሩ ነው ለስፖርቱም ለሁሉም ብዬ ነው የሚል ትቀይሰዋለች ወሬዋን ማለት ነው። የዚህ ጊዜ ቤዚም እስኪ አንቺ ዝም በይ የሚል መልስ ትሰጣት ነበረ። ሁለተኛም ደግሞ እንደ ዛሬም ቤት ሰው የለም፣ እንደ ሰው የለበትም ብሎ ሲላል እንዴ፣ እኔ ሰው አይደለሁም እንደ በማለት ሎሊትም እራሷን እንትን ትላለች። አይ፣ ሰውማ ሰው ነች፣ ነገር ግን ካንቺ ውጭ ለማለት ፈልጌ ነው የሚል መልስ ነበረ ሲሰጣት የነበረ የነበረው እሷ ግን እኔ ሰው ነኝ እዚ ተቀመጥኩ በማለት ራሷን በዛ አይነት ሂደት እያካሄደች ነበረ። ሁለተኛ እንግዲህ የቤዚ ያችኛዋ አዲሷ የስራውን እንትን እንትን የምትለው አሁን ላይ እንግዲህ ከድርጅቶች ጋር እያወራች ነው ያለችው። ወንድሟም ያንን የቤዚ ፍቅረኛ እንግዲህ አባቱን የገደለችው እሷው ናት ግን ለሱ ብሎ ነው የሞተው እያለች ነው መልስ ስሰጥ የነበረው ነውና፣ እሱ ደግሞ እናቱን እንደገደለ አንቺ ንጹህ ነች፣ ንጹህ ወረቀት ነች፣ ስለዚህ እህቴ በእኔና በእሷ መሀል አትግቢ በማለት ለእህቱ መልስ ይሰጣታል። ለምንድን ነው ግን ያልገባኝ ነገር እንደዚህ የምትሆኑት እያለኝ፣ እሷ ደግሞ እንደዚህ ጥርሱን በመሳቁ ደስ ብሏታል። ያሳቀችውን ሴት እንደምንም ብለሽ ፈልግስ እንዳቅ ፈልጋለሁ በማለት መልሱን ትሰጣታለች። የዚህን ጊዜ እሷም ልጇ ኦኬ፣ በማለት ተስማምተው በዚህ ላይ ይቀጥላሉ ማለት ነው እንግዲህ በቀጣይ ክፍል ኤፉዬም የጸጉር የፀጉር እንትኑን አምጥታለች። ሁሉንም ነገር እንትን ስትል ነበረ። ለህክምና ልሰጥ ማለት ነው እንግዲህ ውጤቱን እንጠብቃለን። ሁለተኛ ደግሞ ወደ ስንሄድ እንግዲህ ኤፉዬም ወደዛ ቤት በመሄድ ከድንገት ናታን ወደ ቤት መጥቶ ከፍ ያለ ሲጠራ ነበረ። ኤፍኤም አልደረሰችበትም ማለት ነው እንግድም ማለት ነው። ስለዚህ ስትመጣ ይቆጣታል ብሎ እንግዲህ የነበረ ብይታ ይህን ይመስላል። በቀጣይ ፓርት እንግዲህ ናታን ና ማን ነው ያፌት ወንድማማቾች ይሆናሉ፣ ቢኒ ይለቀቃል የሚለውን በቀጣይ አብረና ያለን። ባይ ባይ ባይባይ